አራቱ ምልክቶች በኮከብ ቁጥራ አራቱ አካላት እሳት፣ ውሃ፣ አየርና መሬት ስብዕናና ልምዶቻችንን የሚቀርሱ መሰረታዊ ኃይሎችና መሪዎችን ይወክላሉ። ዓለምን በምንመለከትበት ከሌሎች ጋር እንደምንገናኝና ራሳችንን በምንገልጽበት መንገድ ላይ ተጽዕኖ ያሳድራሉ። የመጀመሪያው እሳት ኤሪስ፣ ሊዮና፣ ሳዲታሪያስ ኃይለኛና ቀናተኛ የእሳት ምልክቶች በፍላጎታቸው በመንዳትና በጋለ ስሜት ይታወቃሉ። ብዙውን ጊዜ ድንገተኛ፣ ጀብደኛና አደጋዎችን ለመውሰድ የሚጓጉ ናቸው። ገላጭና ፈጠራ የእሳት ምልክቶች በተፈጥሮ ፈጠራና ገላጭ ናቸው። የትኩረት ማዕከል መሆን ይወዳሉ እና ሀሳባቸውንና ፍላጎታቸው ለዓለም ማካፈል ይወዳሉ። ገላልተኛ እና ብሩህ አመለካከት የእሳት ምልክቶች ነጻነትን እና ነጻነትን ዋጋ ይሰጣሉ። በተፈጥሯቸው ብሩህ አመለካከት ያላቸው እና አእምሯቸውን ያሰቡትን ማንኛውንም ነገር ለማሳካት ባላቸው ችሎታ ያምናሉ። ሁለተኞቹ ውሃ፣ ካንሰር፣ ስኮርፒዮ ና ፒስስ። ስሜታዊ ና ገላጭ የውሃ ምልክቶች በጣም የሚታወቁ ና ከስሜታቸው ጋር በጥልቅ የተገናኙ ናቸው። ስሜታዊ፣ ሩህሩህ እና አዛኝ ናቸው። ሀሳባዊና አርቲስቲክ የውሃ ምልክቶች በተፈጥሯቸው ምናባዊ ናቸው እና ብዙ ጊዜ በኪነ ጥበብ፣ በሙዚቃ ወይም በሌሎች የፈጠራ ማሰራጫዎች ራሳቸውን ይገልጻሉ። እነሱ ወደ ሚስጥራዊ እና መንፈሳዊ የህይወት ገጽታዎች ይሳባሉ። መንከባከብ ና መከላከል የውሃ ምልክቶች የሚወዳቸውን ተንከባካቢ እና ጠባቂ ናቸው። ብዙውን ጊዜ ለሌሎች ስሜታዊ ድጋፍ ና ግንዛቤ የሚሰጡ ናቸው። ሶስተኛ አየር፣ ጄሚኒ፣ ሊብራ ና አኳሪስ። አእምራዊ ና ተግባቢ የአየር ምልክቶች የሚታወቁት በእውቀት ና በመግባባት ፍቅር፣ ፈጣን አዋቂ፣ መላመድ የሚችሉ ና አዳዲስ ሀሳቦችን ማሰስ ያስደስታቸዋል ማህበራዊ ና ግንኙነት የአየር ምልክቶች ከሌሎች ጋር መገናኘትን የሚወዱ ማህበራዊ ቢራቢሮዎች ናቸው። ሀሳቦችን ማወያየት፣ መረጃ መለዋወጥ እና ከተለያዩ ወቅታቸዎች መማር ያስደስታቸዋል። ገለልተኛ ና ነጻ መንፈስ የአየር ምልክቶች የአስተሳሰብ ና የመግለጽ ነሳነትን ዋጋ ይሰጣሉ። ብዙ ጊዜ ራሳቸውን ችሎ የሚኖሩ ና አዳዲስ እድሎችን ማሰስ ያስደስታቸዋል። አራተኛው መሬት ታውረስ፣ ቪርጎና ካፕሪኮር ተግባራዊና መሬት። የምድር ምልክቶች የተመሰረቱ ና ተግባራዊ ናቸው። ብዙውን ጊዜ ተጨባጭ፣ የተደራጁ ና ተጨባጭ ግቦችን ማሳካት ላይ ያተኮሩ ናቸው። ስሜታዊ ና አመስጋኝ የምድር ምልክቶች ጉዙን አለም ና ውበቱን ያደንቃሉ። ቀላል ደስታዎች፣ ምቾትና በመረጋጋት ይደሰታሉ። አስተማማኝና ኃላፊነት የሚሰሙ የምድር ምልክቶች አስተማማኝና ተጠያቂ ናቸው። ብዙውን ጊዜ ነገሮች ያለ ችግር እንዲሄዱ የሚያደርጉና ለሌሎች የደህንነት ስሜት የሚሰጡ ናቸው። እነዚህ አራቱ ምልክቶች፣ እያንዳንዱ ሰው በልደት ገበታ ውስጥ ከአራቱም አካላት ልዩ የሆነ ድብልቅ እንዳለው ውስብስብና ተለዋዋጭ ስብዕና እንደሚፈጥር ማስታወስ ጠቃሚ ነው። የፀሐይ ምልክቶ ስር የሚወድቅበት ንጥረ ነገር ዋና ጉልበቱንና ራሱን በዓለም ውስጥ እንዴት እንደሚገልጹ ለመረዳት ጥሩ መነሻ ነው። በልደት ገበታ ውስጥ ያሉትን ንጥረ ነገሮች ማሰስ ስለ ጥንካሬዎ ተግዳሮቶ፣ እና የሕይወት መንገዶን እንዴት እንደሚሄዱ ጠቃሚ ግንዛቤዎችን ሊሰጥ ይችላል። ይህ ቀለል ያለ ማብራሪያ ነው እና የእያንዳንዱ ንጥረ ነገር ልዩነት እንደ ልዩ የኮከብ ቆጠራ ገጽታዎች እና ምደባዎች በልደት ገበታ ውስጥ በእጅጉ ሊለዩ ይችላሉ። ነገር ግን ንጥረ ነገሮቹ በእኛ ስብዕናና ልምዶቻችን ላይ እንዴት ተጽዕኖ እንደሚያሳድሩ መሰረታዊ ግንዛቤን ይሰጣል። ስለዚህ ለዛሬ ያቀረብኩላችሁ ስለ አራቱ ንጥረ ነገሮች ወይም ምልክቶች ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ቪዲዮ ላይክ አድርጉት። በቀጣይ በአሪፍ ቪዲዮ እንገናኛለን። ሰላም ቆዩ።